የትራንስፖርት ብር ጠፋብኝ እና እንዲፈተሽ ልኝ እፈልጋለሁ። አሁን ላስተምር ነው። በኋላ ስወጣ ትፈትሻለች። አሁን ነው እንዲፈተሽ የምፈልገው። በቃ እዚህ ክላስ ማስተማር አይቻልም። እሺ፣ በቃ በኋላ እስክንገናኝ ቻዋል። ህይወት የምትባል ትምህርት ቤት ናት። ራሴ እንዴት መከላከልና ማስተማር እንዳለብኝ ያስተማረችኝ። ምንድነው ህይወት ምናምን እያልሽ እውቀት የሚጠይቅ ነገር የምታወሪብኝ። ልክ ከቅድም ጀምሮ ስጠብቅሽ የነበረ እኮ ምንድን ተፈጠረ ልጠይቅሽ ነው። ምንም እንዴት ምንም ምንድነው የተፈጠረው ብሎ ሁለታችንን በየተራ ጠየቀን? መጀመሪያ እሷ ነበር የጠየቃት። ከዛ ምንም አልተፈጠረም አለችው። ከዚ ወደ ክላስ ግቡ ብሎ ነው ክላስ ገባን። የሆነ ያስበችው ነገር ቢኖር ነው እንጂ ይሆን ዝም ብላ ማለት ይኸውልሽ ነጽ ጽዮን በጣም በቀለኛ ልጅ ነው። በተቻለሽ መጣ ድራሽን ከሱ አርጊ። ችግር ብቻ ነው አይደለም? እንዴት የክፍሉ በር መቶኝ ነው አይመከራይ፣ እንደው ተጣልተሽ ነው የመጣሽው? ልጅ አንድ ነገር ብትሆኝብኝ፣ እስኪ የሆነ ነገር እስኪ ያደርጉብኝ ሁሉ ቀርቶብኝ ሸሽግሽ ባኖርኩሽ አሁን ስ አደራዬን በላው። ኧረ እቴት አሁን ተነሽና መክሰሽን ቢና ሁሉ ትይጂ እንዴት ቢሆን አይመለከተኝም በለውን። ዞር በልልኝ። ቆይ እንጂ አንተ ያመሃል እንዴ? ቆይ ምንድን ነው ችግር? አንቺ ነሽ ከሩቅ የመጣን ሰው ውሃ ጠጣ፣ ቡና ላፍላ ምናምን እንኳን አትይም እንዴ? ብዙ ጊዜ ወደዚህ ትመጣ የሚያጠጡ ያጠጡ። አሁን በል ዞር በልኝ፣ ባለቀሽስ። አንተ ልጅ ቆይ ያመሃል እንዴ? አዎ በአንቺ ነው። ተጣልታችኋል? እንደ ሰሞኑ ባክሽ ላይ ማልቀባኝ እና ምንድን ነው ሁሉ ነገሩ ተቀይሯል ማለት በቃ። ከዛ ቀን በኋላ ሁሉ ነገሩ ተቀይሯል። ቆይኔ ፈልጌ ነው እንደመጣሁት ኬቱ ቀን በኋላ ደሞ ምን ነው ፈልገሽ ያመጣሽ? ጽይ ጆሲ በጣም እያናደደኝ ነው። እሱንማ ማየ ነው እኮ። ሲጀመር አንቺን ትቶ እነ ሚኪ ጋር ምን ይሰራል? ምን አውቃለው ጽይ? አንቺ ደግሞ አታባብሽብኝ እስኪ። አረ ምን አገናኛችሁ? የእሱ ዓይን አውጣነት እና የሱ ልክስክስነት ነው እንጂ። የምቀና መስሎት ከሆነ ተሳስቷል። ሲጀመር እኔ ለሱ ምንም ስሜት የለኝም። አረ የምን እጅ መስጠት ነው? ለእልህ እንደውም ማንነትሽን ልታሳያት ይገባል። እሷ ምን አረገች? እሱ ነው እንጂ። አልገባሽም እኮ። እሷ የፈለገችው የክፍሉ ተፈሪም ቆንጆ መሆን ያረ ማነታችንን ማናሳያታል። እናዚህ ትምህርት ቤት ብዙ የማታውቂያቸው ነገሮች ስላሉ ስለ እነሱ ልረዳሽ ስለፈለግኩ ነው እንጂ በሌላ ነገር ባታሰብብኝ ደስ ይለኛል። ሰው በቃ ብቻው መቀመጥ አይችልማ። መክሊትና ጽዮን ነጻነት ላይ በቅናት በመተባበር ሴራ እያሴሩባት ይገኛል። ይሄ ምንድነው? ሴራውም የእሷ ቦርሳ ውስጥ ብር ያስቀምጡና ከዛም አስተማሪ መጥቶ እሷ ላይ ብሩን እንዳገኘ እንደሰረቀች በማስመሰል እሷን ከዚህ ትምህርት ቤት ለማባረር ወስነዋል። እንግዲህ አስተማሪው መጥቶ ሁሉም ቦርሳዎች ውስጥ እየፈተሸ ይገኛል። እንግዲህ በኔ በኩል እነጽዮንና መክሊት ነጻነት ላይ ሲያሴሩ አሌ ቀለሜው አይቷል። ይህን ብር ከእሷ ቦርሳ ውስጥ አውጥቶ ራሱ ላይ በማድረግ ወይም በመደበቅ ነጻነትን ያድናታል? ወይስ አሁንም በዚህ ጥፋቷ ትባረር ይሆን? እስኪ ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። በክፍል ሶስት አብረን የምንና ይሆናል። እንግዲህ ልጅነት ድራማ ተለቋል። አሁን ላይ በጣም እያጓጓ መጥቷል። ክፍል ሶስት ቶሎ ይለቀቅ የምትሉ ሁላችሁም ኮመንት ላይ ክፍል ሶስት ቶሎ ይለቀቅልን እያላችሁ ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ ጆሲ ነጻነትን ለማጥመድና ከጓደኞች ጋር ስለተወራረደባት እንድትወደውና ከሱ ፍቅር እንዲይዛት ለማድረግ ወጥመዱን ዘርግቷል። ሰፈሯ ድረስ በመሄድ በመኪና እየተከተላት ነጻነትን ልሸኝሽ በማለት እንደገናም ደግሞ ነጻነት ወደ ጉሊት ስትሄድ በመጠበቅ እያገኛት እየለከፋትም ይገኛል። ነገር ግን ነጻነት ለሱ አንድም ቦታ የላትም። በምላሹ ከአጠገቧ እንዲሄድላትና እንዲርቃት ነው የምትፈልገው። በዚህ አጋጣሚ ዶሲ አንድ ሚስጥር አውቃል። እሱ ምንድነው፣ ነጻነት ጉሊት እንደምትሸጥ ተደብቆ አይቷታል ማለት ነው። በሌላ በኩል ደግሞ በያ የሚባል እንግዲህ የነ ነፃነት ሰፈር ምርጥ ልጅ አለ ይህ ልጅ ህንድ ፊልም እያየ በኑሮም ላይ በህይወቱ ፊልሙ ላይ የሚያወን የሚያንጸባርቅ ፈታ ያለ ልጅ ነው እንግዲህ አሁን ላይ እቴት ምትላቸው ነፃነትን ያሳደጓት ማዘር እየታመመች እና እየደከመች ትገኛለች እሷም እንዳለች አደሯን እየበላች እንደሆነ ትነግራታለች ለነጻነት። አሁን ላይ ነጻነት ባህሪዋ እንዲህ የሆነው እኔ እንደሚመስለኝ ከሆነ በቅዠት እንዳሳያት በልጅነቷ እናቷ ስትደበደብ ወይም ራሷንም እየደበደቧት እያየች እየነበር ይመስለኛል። እየሱ ተጽዕኖ አሁን ላይ እንደዚህ ያደርጋታል ብዬ አስባለሁ። እስኪ እናንተ በዚህ ጉዳይ ላይ ምን ታስባላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝና በክፍል ሶስት አብረን የምና ይሆናል። በሌላ በኩል ጆሲ ማኪን ዘግቷታል። ምክንያቱም ጆሲ ያንን ጀርባዋ ላይ ጠባሳ ካየባት በኋላ ለአንዲትም ሰከንድ ቢሆን አሁን ላይ ከእሷ ከእሷ ጋር ማውራት አይፈለግም። በምላሹ ግን ማኪ ጆሲን ትወደዋለች። እንግዲህ ዳይሬክተሩ ለነጻነትና ለሲሆን የመጨረሻ ማስጠንቀቂያ ሰጥቷቸው እንዲታረቁ በማድረግ ሸኝቷቸዋል። እንግዲህ ጽዮን ማለት በጣም በቀለኛ፣ ግትርና ቁጡ የምትፈልገውን ነገር ለማግኘት ወደኋላ የማትል ልጅ ስትሆን የትምህርት ቤቱ ገጀሪት ናት ማለት እንችላለን። መክሊት ደግሞ የዋህ ስትሆን እንደገናም ጆሲንም ታፈቅረዋለች። በሱ የሚመጡባት ከሆነ እንደ ቅናት ቢጤና ነጭናጫ ስለሆነች የሆነ ነገር ማድረግ እንደምትፈልግ ያሳያል። በሌላ በኩል ደግሞ ሃና የነፃነት ምርጥ ጓደኛ ስትሆን የነጻነትን ስሜታዊነት እያረጋጋቻትና ያመጣችውን ምሳቃ አብራ እንድትበላ በማድረግ እያገዘቻትና ከጽዮን እንድትርቅም ነግራት አስጠንቀቃታለች። ምክንያቱም ጽዮን እሷን የሆነ ሴራ በማሴር ነጻነትን ከዚህ ትምህርት ቤት ማባረር ነው አላሟ የበላዩዋ እንድትሆን ስለማትፈልግ ማለት ነው። ሌላው ደግሞ አንድ ቀለሜ ምስኪን አለ፣ አሌ ይባላል ከክላሳቸው ውስጥ። እሱንም ያቺ ጽዮን እየጮህበት የቤት ሥራ እንዲሰራላትና በግድ ሁሉንም አሳይመንት እንዲሰራላት እያስገደደች ታሰረዋለች። እሱም ምስኪን ነው። በሌላ በኩል ደግሞ መክሊትና ጽዮን በመተባበር ነጻነት ላይ ሴራ እያሴሩባት ይገኛል። ምንድነው ሴራውም? አሁን ላይ ጆሲ ከነጻነት ጋር እያወሩ እያየች ስለሆነ መክሌትም ጆሲን ስለምትወደው ትቀናና ከጽዮን ጋር በመተባበር የእሷ ቦርሳ ውስጥ ማንም በሌለበት ክላስ ውስጥ ብር ያስቀምጡና ከዛም እንደጠፋባትና እንደተሰረቀች አስተማሪው ሲገባ ይነግሩታል። አስተማሪውም ከዛ በኋላ ሁሉንም ተማሪዎች እንዲፈተሽ ማድረግ ይጀምራል። ከዛም ሁሉንም ተማሪዎች እያንዳንዳቸውን መፈተሽ ጀምሯል። ከዛ ነጻነት ላይ ደርሶ ሲፈትሻት በእኔ በኩል እነጽዮን እሷ ላይ ሲያሴሩ አሌ አይቶ ስለነበር ያንን ብር ከእሷ ቦርሳ ውስጥ አውጥቶ ወይም ራሱ ላይ በማድረግ ወይም ሌላ ቦታ በማስቀመጥ ነጻነትን ያድናታል ወይስ አሁን ላይ እሷ በዚህ ጥፋቷ ከዚህ ትምህርት ቤት ትባረራለች ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝና በክፍል ሶስት አብረን የምናየው ይሆናል። እንግዲህ ልጅነት ክፍል ሶስት ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ እንድትሆኑ እንጋብዛለን። እስከዛው ድረስ ግን ሰናይ ቆይታ፣ ቻው ቻው። እንግዲህ ልጅነት ድራማ ክፍል አንድና ሁለትን ማየት የምትፈልጉ በባሮክ ሲኒማ ዩቲዩብ ቻናላቸው ሄዳችሁ ሰብስክራይብ በማድረግ ቻናላቸውን መመልከት ትችላላችሁ። በዚህ የፋሲካ ሚዲያ የዩቲዩብ ቻናል በእናንተ ምርጫ የሆኑትን ተከታታይ ምርጥ ምርጥ ፊልሞችን እንደ ሀረግ፣ ጽናት፣ ኖላዌ፣ ሰራተኛዋ አደይ፣ ፍኖት፣ ሚስጥር፣ ህያብ፣ የህይወት መንገድና አዲሱን ፊልም ልጅነት ሚለውንና ሌሎችንም ፊልሞችን ቅድሚያ እያሳየን ለእናንተ ሪካ በማድረግ ለእናንተ የዘንላችሁ የምንቀርብ ይሆናል። ለፋሲካ ሚዲያ ዩቲዩብ ቻናላችን አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በተጨማሪም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ይመቻችሁ።